በዓለም ዙሪያም የእግር ኳስን መልክ በራሱ ልክ የቀረጸው ሚሊዮኖች ተከታዮችን ያፈራው በእግር ኳስ ስሌቱም ብዙዎችን ያሳምንም ለጨዋታው የማይጨነቅ ቅንጣት ደንታ የሌለውም ለተጋጣሚ ግናም ልብን የሚያርድ እንደ ሐር የኳስ ፍሰታችሁ የለሰለሱ እንከን የማይወጣላችሁ አብዶቹም በሜትር የተለኩ ምጥን ኳሶቹም በዓመታት የወርቅ ደረጃ የነገሰም የዘጠና ደቂቃው ጸሐፊም ኤድዊን ሮዚሞሬም ሊዮኔል ሜሲን ይገልጸዋል። በእርግጥ ለብዙዎች ሊዮኔል ሜሲም በእግር ኳሱ ከሌላ ዓለም እንደመጣም ክስተት ነው። በሜዳ በሚያሳየው ባነሳቸው ዋንጫዎችና በሰበሰባቸው ሽልማቶች ያለ ጥያቄ የሚሞገስ ነው። እንዲያም ሆኖም የስምንት ጊዜ የባሎንዶር ባለድሉ ሊዮኔል ሜሲም የቀደሙት ጀግኖቹም ከባላንጣዎቹናም ከቡድን አጋሮቹም ያለ ስስት አድናቆት ይቸረዋል። ከምን ጊዜም ታላላቆቹ አንዱ ፔሌም ሜሲን እንከን አልበው ሲል ይገልጸዋል። ከእሱ ጎን ብጫወት ዓለምን እናስደምመው ነበር ሲል በአንድ ወቅት ተናግሮ ነበር። የእኔ የአርጀንቲና ምትክ የሚለው ዲያጎ አርማንዶ ማራዶናም ሜሲን የእግር ኳስ ሊቅ ሲል ነበር የገለጸው። ለአመታት የዘለቀ ተቀናቃኝነት ለአስራ ስድስት ዓመታት በላይም ተፎካክረናል። ሊዮኔል ሜሲም ከተፎካካሪው ክርስቲያኖ ሮናልዶም ሞገስ አላጣ መታተኛም ከፍ ባለ ደረጃ የሚገኝ ተጫዋች ሲል ነበር ሮናልዶ ሜሲን የገለጸው። እሱን የያዘ ቡድን ልዩነት ይፈጥራል የሚሉት ደግሞ ጆዜ ሞሪኒዮ ናቸው። ታዲያም ካድናቆት ብዛት ሜሲን ለማሞገስ ቃላት ያጣው የቀድሞ አሰልጣኙም ፔፕ ጓርዲዮላም በአንድ ወቅት እንዲህ ብሎ ነበር ስለሱ ለመንገራት ትድከሙም፣ ዝም ብላችሁ ተመልከቱት ብሎ ነበር። ከስመጥሮቹ አንዱም ሊዮኔል ሜሲ ከልማዳዊው የእግር ኳስ ትንተና ወሰን በላይ የሆነ ችሎታለው አለው ይላሉ የእግር ኳስ ተመራማሪዎች። የኳስ ቅብብሎቹም ልዩ አብዶዎቹም ለፍጹምነት የቀረቡት አጨራረሶች መነሻም የተጫዋቹን አድናቂዎችና አልፎ አልፎም ተቺዎቹን ሲያወዛግቡ ቆይቷል። የቶታል ፉትቦል አካዳሚም የምርምር ውጤቶች የሜሲን ያልተለመደም የእግር ኳስ ችሎታም በሳይንሳዊ መነጽር ይቃኘዋል። የሊዮኔል ሜሲም የእግር ኳስ ችሎታዎች የችሎታ ውጤቶች ብቻ አይደሉም፣ የሳይንሳዊ መርሆችና የስልጠና ጥምር ውጤቶች ናቸው ይላል ጥናቱም። የኳስ እንቅስቃሴዎቹም አብዶዎቹም በባዮሜካኒካል እንቅስቃሴዎች ከመታገዝ አንስቶ የሜዳ ላይ የውሳኔ አሰጣጡን ወደሚያሳድጉት የግንዛቤ ችሎታዎች፣ ሜሲ በሜዳ ላይ ያለው የበላይነት በተለያየ ሳይንሳዊ ሌንሶች ማለትን የሚያስችል ነው ይላል። በእግር ኳስ የዝግመተ ለውጥ ሂደት ውስጥ የሜሲ ውርስ በስፖርቱም እንደ ሳይንሳዊ ድንቅነት ወደር የለሽ ሆኖ ይቆያል። የሳይንስ ባለሙያዎች በትውልዶች ውስጥ በስፖርት እድገት የክህሎት የተፈጥሮ ችሎታና የሰው ልጅ የችሎታ አቅም መጋጠሚያ ለማጥናት ተጫዋቹም መነሻ ይሆናቸዋል ይላል ጥናቱም።